ሰላም ሰላም ጋይስ፣ እንዴት ናችሁ? ላይቭ ልገባ ነበረ በዩቱብ እንቢ አለኝ። ስፖርት እየሰራ ላይቭ ላይ ላሳያችሁ ነበር እንቢ አለኝ ዩቱብ፣ ለምን እንደሆነ አላውቅም። እና በቲክታክ ላይቭ ልገባ አለኝ ግን፣ በዚህ ዝም ብዬ ቪዲዮ ልቅረጽላችሁ። ቆላችኋለሁ እንዴ? እስኩ እስኪ የሚለው ማንም የለም ዋው በቲክታክ ላይቭ ይንም በዚህ ጋር

ዜድ፣ ምን ሆነች? ምን ሆነች? ምን ሆነች? ዜድ፣ ጎበዝ፣ ጎበዝ ነው እንዲህ ምትሉት። ሀሳቤም ጭንቅላቴ ውስጥ ያለችው ዜድ፣ ና ብትቀርስ አምላክ ምንድነው የምትስቁት ጥርሳችሁ ይርገፍና ምን አንደኛ ስፖርት የጀመርኩት በእናንተ ምላስ ነው ወይ እንትና መታ ነበረ በእናታችሁ ስጡ

ይሄ ማለት ሶስት ሰው ነው። ሀሪፍ ዜድ ቤት ታዩ ናችሁ እያነሳሁ ላፍርጣችሁ። እንደዛ አይደክመኝም። መጣ። ቆይ ድምጽ ልጨምር እንድሰማ አብዲ

ያሰጡኝን፣ ቦንቦሌ ነው ላይቡን እዘጋዋለሁ። እሺ አበዛችሁት፣ ስጡኝ ልመና። በሙድ ነው ሲሉ ነው፣ በሙድ በፈጣጣ Yeah.

ስድስት መቶ ትላለች ስድስት መቶ ቀን አትደሪ፣ እና በርሜልኝ እንደ እኔ ስድስት መቶ ጋይስ ታፕ አፕ ኮፒ ሊንክ አድርጉልኝ። የዩቱቦች ወይ የረሳኋችሁ ማሮች የአንድ ሰዓት ሙሉ ቆጠረቻው በቃ ናቸው ማሮችን። ክብር ያለው ወንድ ነው ሞደው ለራሱ ክብር ያለው ዘጭ ያለው ወንድ ኮንፊደንስ ያለው የሚኮራ ኖ ሚል የመጣችሁን ሴት እንዳለ የኔ ፍቅር ኖ ኖ የኔ ማር እሚል ወንድ አልወድም እኔ። ሞደው ኖ ሚል ጀግና ወንድ ጀግና ወንድ ነው ጀግና ወንድ ጆከር ጆከር እያልሻል፣ ይኸው አገኘሽ እንኳን ደስ አለሽ። ኸላስ ከነገ ካሁን በኋላ ምንም ነገር የለም። ክብሬና አልኩህ እኮ ሀቢቢ ከሱ ጋር እኔ ፍቅረኛ ፍቅረኛው ክርስቶስን ክብሬ ነው። ምክንያቱም ጀግና ነው። በሁሉም ነገር ጀግና ነው። እስቲ አንድ ተዋወቅ ቤት ሄዶ ሲያወራ የእኔ ፍቅር፣ የኔ ማር፣ የኔ ውድ ሲል ሰምተህ ታውቀዋለህ? ይል ምን ቦጣው ላታስብኒ ሀቢብ ከለስ ነው ስግኒ ደሚ ጆከርዬ፣ ይኸው ሳምኩት። ታዲያ ለምን አይደግምሽም? ድገሚያት፣ ድገማታ፣ ድገማት። ለምን አደግማትም? በጣም የሚያስጠላ ነገር ነው። ወንድ ልጅ ወንድ፣ በጣም ጆከር ማለት ነው። እስከዛሬ በጣም አከብር የምወድው ጓደኛዬ ወንድሜ ነበር።